ወንጌል ሲሰበክ ወንጌሉ ያንን የህይወት ብርሃን የሆነውን የክርስቶስ ኢየሱስን ማንነት ወደ ሰው ልብ ውስጥ ያስገባል። በወንጌል ቃል ቁጥር 12 ላይ ከዛ ጀምረን እንቀጥላለን። ኢየሱስም እኔ የዓለም ብርሃን ነኝ ከሰባቱ እኔ ነኝ በማለት ከተናገራቸው የዮሐንስ ወንጌል መገለጫዎቹ ይሄ ሁለተኛው ነው። እኔ የዓለም ብርሃን ነኝ ካለ በኋላ የሚከተለኝም የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም አለ። በጣም ደስ የሚል ነው። አሁን ይሄ በአንድ ጊዜ ሁለት እርምጃ የሚወስድ እውነት ነው። የዓለም ብርሃን ከሚለው የህይወት ብርሃን ወደሚለው ሲሻገር የዓለም ብርሃን ገና ለሁሉም ነው፣ ለሚያምነውም ለማያምነውም፣ በቃ በዓለም ላለው ለአይሁድም፣ ለአሕዛብም ገና ወደ ክርስቶስ ላለመጣው ያበራል። አሁን የዓለም ብርሃን ካበራ በኋላ በዚህ የዓለም ብርሃን የተጠቀሙ ሰዎች መከተል ሲጀምሩ ኢየሱስ የህይወት ብርሃን ይሆናል ለተከተሉት። የህይወት ብርሃን የሚለው ቃል በሁለት ደረጃዎች ልናስበው እንችላለን። መጀመሪያ በልባቸው ውስጥ የእግዚአብሔር ህይወት ያበራል። ስለዚህ ህይወትና ተቃራኒው ምንድን ነው? ሞትን እናነጻጽራለን። እንግዲህ ከብርሃንና ከጨለማ የቱ ይቀድማል ብለን ማየት አለብን። ያው ዘፍጥረት አንድ ላይ ጨለማ ነበርና በዚያ ጨለማ ላይ እግዚአብሔር ምን ይሁን አለ? ብርሃን ይሁን አለ። ስለዚህ በቅድሚያ ጨለማው ይታያል። ከዛ በዚያ ጨለማ ላይ ነው ብርሃን የሚያበራው እና ኢየሱስ እንደ ዓለም ብርሃን ሲገለጥ በጨለማ ላይ ነው፣ ልብ በሉ። ከዛ ኢየሱስ ሲገባበት ያበራ። አሁን ሕይወትና ሞትን ስናነጻጽር ሞት በቅድሚያ ጨለማ ሆኖ በዓለም ላይ አለ። የሞት ጨለማ በዚህ በማቴዎስ ወንጌል ምዕራፍ አራት ላይ የምናውቀው ሁልጊዜም የምንጠቅሰው ማለት ነው፣ በሞት አገር እና ጥላ ለተቀመጡት ብርሃን ወጣላቸው። አሁን አገሩ የሞት አገር ተብሏል። ያላመኑ ሰዎች ያሉበት ሁኔታ በሞት አገር ውስጥ እንዳሉ ነው። የሞት ጨለማ የነገሰበት ነው። ሞት ራሱ ጨለማ ተብሏል። የጨለማ ተቃራኒ ብርሃን እንደሆነ ሁሉ የሞት ተቃራኒ ሕይወት ነው። ስለዚህ በሞት ጨለማ ላይ ሊያበራ የሚችለው የሕይወት ብርሃን ነው። እና ኢየሱስ ወደ ዓለም በሚመጣበት ጊዜ ዓለሙ በምን ጨለማ ውስጥ ነው ያለው? በሞት ጨለማ ውስጥ ነው። ለምን? ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርን ክብር ጎድሏቸዋል። የእግዚአብሔር ክብር ጎድሏቸዋል። ኃጢአት ያልሰራ ሰው የለም። ጻድቅ የለም አንድስ እንኳ። እግዚአብሔር ከሰማይ የሰው ልጆችን ተመለከተ፣ ከዛስ እግዚአብሔርን የሚፈልግ የለም አንድ ስንኳ የለም፣ ሁሉ ተሳስተዋል የሚሉ ብዙ ንባቦችን እናያለን። ስለዚህ ሰው በባህሪው የሞት ጨለማ የነገሰበት ነው። ስለዚህ በመጀመሪያ የሕይወት ብርሃን በውስጡ በባህሪው ውስጥ ያስፈልገዋል ከእግዚአብሔር ጋር ኮሚኒኬት የሚያደርግ መነጋገር የሚችል እግዚአብሔርን መፈለግ የሚችል ማንነት በውስጡ መኖር አለበት። ወንጌል ሲሰበክ ወንጌሉ ያንን የህይወት ብርሃን የሆነውን የክርስቶስ ኢየሱስን ማንነት ወደ ሰው ልብ ውስጥ ያስገባል። በወንጌል ቃል በኩል ወደ ሰው ህይወት ውስጥ መንፈስ የሆነው የክርስቶስ ኢየሱስ ማንነት ይገባል። ህይወትን የሚሰጥ መንፈስ ነው። አያችሁት? በእግዚአብሔር ቃል በወንጌል እውነት የሚሰበከው ኢየሱስ በእያንዳንዱ ሰው ውስጥ መንፈስ ሆኖ ሲገባ ሕይወትን የሚሰጠው ይህ መንፈስ የሆነው ስለ ኢየሱስ የሚነገረው ቃል ሕይወት ይሰጣል። ስለዚህ በዚህ ጊዜ በዚያ በሞት ጨለማ ውስጥ ባለው ሰው ውስጥ የሕይወት ብርሃን ይከሰታል። ይሄ መጀመሪያው ስቴፕ ነው ግን እዚህ ጋር በዋናነት ትኩረት የተሰጠው ተግባራዊ ህይወት ነው። ይሄ በውስጣችን የገባው ህይወት በዚህ በሚታየው ዓለም ላይ ተገልጦ ይታያል። መመላለስ የሚል ቃል ይጠቀማል። የህይወት ብርሃን ይሆንለታል እንጂ ካለ በኋላ በጨለማ አይመላለስም ይላል፣ ልክ እንደ ዮሐንስ መልእክት ምራፍ አንድ ላይ ማለት ነው። አንደኛ ዮሐንስ ምራፍ አንድ በብርሃን መመላለስ የሚባል ነገር አለ፣ በጨለማ መመላለስ የሚባል ነገር አለ። ስለዚህ በውስጡ ብቻ ሳይሆን ህይወት የሚበራለት ግን በተግባራዊ ህይወቱ በምልልሱ ላይ ራሱ እንደ እግዚአብሔር ሀሳብ እንደ እግዚአብሔር ፈቃድ በእግዚአብሔር ፍላጎት ፈቃድ መመላለስ ይጀምራል። ይሄ የህይወት ብርሃን ነው። እየተናገረ ያለው ኢየሱስ ራሱ ነው። ይሄም ማሰብ አለብን። ያ ትምህርቴ ከላይ ነው የሚለው መምህር ነው በዚህ ጉዳይ ላይ እየተናገረ ያለው እና በጣም በሚገርም ሁኔታ ነው። አሁን ከዚህ በፊት ህግ ለእግሬ መብራት ለመንገዴም ብርሃን ነው አይደል? ስለዚህ አንድ የብሉይ ኪዳን አማኝ ግፋ ቢል ስለ ብርሃን ከተጠየቀ ሊነግረን የሚችለው ህግ ነው። ፊደል ነው ሊነግረን የሚችለው እውነት ነው። ያ ያስተት ነው ማለት አደለም፣ ከእግዚአብሔር የተገኘ እስከሆነ ድረስ። አሁን ግን ብርሃን የሆነው የኢየሱስ ማንነት ነው። በቃ ኢየሱስ በውስጡ የገባበት ሰው በኢየሱስ መሻት፣ በኢየሱስ ስሜት፣ በኢየሱስ ምንንስ፣ በኢየሱስ ሕይወት መኖር መመላለስ ይጀምራል። አየ ዛሬ ለዓለሙ ኢየሱስ አሁንም ብርሃን ነው። ጥያቄው ግን የሕይወት ብርሃን የሆነላቸው ሰዎች እነማን ናቸው የሚለው ነው። ዛሬ እዚህ ቦታ ላይ ያስቀመጠ ነገር ኢየሱስ ለእኛ የዓለም ብርሃን ብቻ ሳይሆን የሕይወት ብርሃን ስለሆነልን ነው። ያ ሕይወት ወደ ውስጣችን ገብቷል። የሞት ጨለማን ገፎታል። በተግባራዊ ምልልሳችን ሳይቀር ተገልጧል። በሁለቱም ደረጃዎች በውስጣችንም በምልልሳችንም የክርስቶስ ኢየሱስ የሕይወት ብርሃንነት እየተገለጠ ነው። እግዚአብሔር ይመስገን። ፈሪሳውያን ምን አይነት ምላሽ ሰጡ? ወይም በሌላ አባባል ምን አይነትስ ስሜት ተፈጠረባቸው? ቀጥሎ ከቁጥር 13 የሃይማኖተኛውን ዓለም ምላሽ ነው የምናገኘው፣ በተለይ የፈሪሳውያን ምላሽ ፈሪሳውያንም አንተ ስለ ራስህ ትመሰክራለህ፣ ምስክርነትህ እውነት አይደለም አሉት። ተቃወሙ። ኢየሱስ መለሰ አላቸውም፣ እኔ ስለ ራሴ ምንም እንኳን ብመሰክር ከወዴት እንደመጣሁ ወዴትም እንድሄድ አውቃለሁና ምስክርነቴ እውነት ነው። እናንተ ግን ከወዴት እንደመጣሁ ወዴትም እንዲሄድ አታውቁም እናንተ ሥጋዊ ፍርድን ትፈርዳላችሁ እኔ በአንድ ሰውስ እንኳን አልፈርድም የላከኝ አብ ከእኔ ጋር ነው እንጂ ብቻዬን አይደለሁምና እኔ ብፈርድ ፍርዴ እውነት ነው የሁለት ሰዎችም ምስክርነት እውነት እንደሆነ በሕጋችሁ ተጽፏል ስለ ራሴ የምመሰክር እኔ ነኝ የላከኝም አብ ስለ እኔ ይመሰክራል በሌላ ስፍራ ላይ እንደተማርነው ስለ እኔ የሚመሰክር ሌላ ነው ብሏል ጌታ አይደል እንዴ እውነትም ነው ስለ እርሱም ይመሰክራል ግን ጌታ ኢየሱስ ክርስቶስ እኔ ስለ ራሴ መመስከር አልችልም ብሎ አያውቅም ስለ ራሴ አልመሰክርም ነው ያለው እንጂ መመስከር አልችልም አላለም። በእነዚህ ሁለት አገላለጾች መካከል ልዩነት አለ። አስፈላጊ በሚሆን ጊዜ ሊመሰክር ይችላል። እኔ ስለ ራሴ ምንም እንኳን ብመሰክር ተግባራዊ ባደርገው፣ ግን ምንም እንኳን ብመሰክር ምስክርነቴ ግን እውነት ነው አላቸው። አሁን እዚህ ጋር እነሱ የሚያስቀምጡበት ተርታ በሚያውቁት ደረጃ ነው። ወረድ ብሎ እንደነገራቸው እናንተ ስጋዊ ፍርድን ትፈርዳላቸዋል። ስጋዊ አለው በሚያዩት ልክ ማለት ነው፣ በስጋ እሱን በሚያውቁት መንገድ ማለት ነው። ምዕራፍ ስድስት ላይ ምንድን ነው ያሉት? እናቱንና አባቱን የምናውቃቸው ይህ የዮሴፍ ልጅ አይደለምን? ይሄ ነው በስጋ መፍረድ ማለት በማቴዎስ ወንጌል ላይም እንደምናውቀው ወንድሞቹ በእኛ ዘንድ አይደሉም? እህቶቹስ እናውቃቸው የለምን? በማርቆስ ይህ ጸራቢው የማርያም ልጅ አይደለምን? በየስፍራው እዚህም ዮሐንስ ወንጌል እንደምናየው ወይ የናዝሬቱ ነው ለነሱ፣ ወይ ገሊላዊ ነው ከዛ ቤተሰብና ቤተዘመድ ነው የሚቆጥሩ። ከዚህ በላይ ማሰብ አይችሉም። እናንተ ስጋዊ ፍርድን ትፈርዳላችሁ። በስጋ በሚያውቁት ልክ ነው የሚፈርዱት። እውነት ነው። ኢየሱስ እንደ አንድ መምህር ስናየው፣ ኢየሱስን እንደ አንድ ሐዋርያ ስናየው፣ እንደ አንድ ነቢይ ስናየው፣ በምድር ላይ እንደተገለጠ አገልጋይ ስናየው፣ ኢየሱስ ራሱን አልሰበከም፣ ስለ ራሱ አልመሰከረም። መመስከር ቢችልም እንኳ አራት ምስክሮች አቅርበዋል በምዕራፍ አምስት ላይ ሌሎች ግን እነሱም እሱ ቢመሰክር ትክክል ሊሆን እንደሚችል ማወቅ አይችሉም ምክንያቱም እይታቸው ልካቸው ማለት ይሄ የሚያዩበት ልክ ሾርት ሳይት ቅርብ ነው አይደል እስከ ገሊላ ነው የሚያየው ወደ ነው የሚያየ የነሱ አይን። ነገር ግን የኢየሱስ ማንነት ያልፏል አደል እንዴ? እኔ ቤተልሔም እንኳን እኮ የደረሱ አይመስለኝም። እነዚህ ሰዎች ለምን ቤተልሔም እንኳ የደረሱ የማይመስለው ለምንድን ነው? ሰምተናል። ምራፍ ሰባት ላይ ክርስቶስ ከቤተልሔም ይወለዳል ተብሎ የለም እንዴ? ይሄ ግን ከገሊላ ነው እያሉ ኮኑ እንኳን ሰማይ ሊደርሱ በገሊላ በኩል አልፈው ቤተልሔም አልመጡም፣ ወይም ከቤተልሔም በገሊላ በኩል አድርገው ያለውን ታሪክ አያውቁም። የኢየሱስ መነሻ አያውቁም። ስለዚህ ምናላቸው? እናንተ ግን ይላቸዋል፣ ከወዴት እንደመጣው ወዴትም እንደሄድ አታውቁም፣ ሥጋዊ ፍርድን ነው የምትፈርዱት ይላቸዋል። እኔ በአንድ ሰውስ እንኳን አልፈርድም ወደፊት የመፍረዱን ስልጣን የሚነግርበት ቦታ አለ አሁን ግን ለፍርድ ስላልመጣ በአንድ ሰውስ እንኳን አልፈርድም ያለአብ ማለቱን እንደ ሰው እንደ አንድ መምህር እንደ አንድ ገሊላዊ በአንድ ሰው አልፈርድም ይቀጥልና የላከኝ አብ ከእኔ ጋር ነው እንጂ ብቻዬን አይደለሁም፣ እና ካለ በኋላ እኔ ብፈርድ ፍርዴም እውነት ነው። አልፈርድም አለና፣ ግን ብፈርድ አልፈርድም ብሎ ብፈርድ እያለ ነው። አለ ያችሁት ይሄ በጣም ሚዛኑን የጠበቀ ነገር ነው ጌታ የሚናገረው ስለ ራሴ አልመሰክር የሚልና በመሰክር ይለናል። መመስከር አልችልም ማለቱ እንዳልሆነ በዚህ ነው የምናውቀው። ከፈለገ ይችላል ማለት ነው። ፖዚሽኑን ግን ይጠብቃል። እንደ ሰው ሲመላለስ፣ እንደ ሰው ነው የሚመላለሰው። እንደ መምህር ሲመላለስ፣ እንደ መምህር ነው። ጊዜውን ይጠብቃል። የሚፈርድበት ጊዜ ወደፊት አለ። ዛሬ ደግሞ በሐዋርያነት በሊቀ ካህንነት ወይም በነቢይነት የተገለጠበት ዘመን ነው። ዘመንን ይጠብቃል መግቦቱን ይጠብቃል ማለት ሄ ነው። አሁን ኢየሱስ የሚሰራው ምን እንደሆነ ያውቃል። በአይሁድ መካከል ሲመላለስ እሱ የያዘውን ስፍራ ያውቃል። የእግዚአብሔርን ፕሮግራም የሚያውቅ ነው። እንዴት እንደሚገለጥ ያውቃል። አሁን ባያስኩት ስፍራ አልፈርድም። በማንም በአንድ ሰው ውስጥ እንኳን አልፈርድም። ይሁን እንጂ የላከኝ አብ ከእኔ ጋር ነውና ብቻዬን አይደለሁምና። ብፈርድ ግን ፍርዴ ምንድን ነው? እውነት ነው። የሰው ብቻ አይደለም እያላቸው ነው። አሁን የሚያዩት እነሱ ሰውን አይደል? እነሱ የሚያዩት አንድ ገሊላዊ፣ አንድ ናዝራዊ፣ አንድ መምህር፣ ምናልባት ለዛውም እሱም ላይ አልደረሱ የሚታይ ነገር ነው የሚያዩት፣ ግን ከሱ ጋር ያለውን አያዩ። ብፈርድ ግን ልንገራችሁ፣ ብቻዬን ስላልሆንኩ፣ አብ ከኔ ጋር ስለሆነ ያ ፍርድ፣ ያ ምስክርነት እውነት ነው መለኮታዊ ነው እያላቸው ነው። ከዛ ይሄንን ነገር እንዴት እንድንድ በቃ እንዴት አፋቸውን እንደሚያስይዘው ተመልከቱ። በማስረጃ ያቀርብላቸዋል፣ በጫና አይደለም። በጣም አስገራሚ ነው። ዘዳግምን ነው አሁን መጽሐፍ ቅዱስ ነው የሚጠቅስላቸው። መጽሐፍ ቅዱስ ነው የሚጠቅስላቸው። እኔ የተናገርኩት ምስክርነትም ሆነ ፍርድ ትክክል የሚሆነው የሁለት ሰዎች ስለሆነ ነው። በዛ አይደል ብሉይ ኪዳን የሚለን ሁለት ሰዎች የሁለት ሰዎች ምስክርነት ምንድን ነው? የጸና ነው። ስለዚህ ምን ይላል? የላከኝ አብ ከእኔ ጋር ነው እንጂ ብቻዬን አይደለሁምና እኔ ብፈርድ ፍርድ እውነት ነው ካለ በኋላ ቁጥር 17 የሁለት ሰዎችን ምስክርነት እውነት እንደሆነ በሕጋችሁ ተጽፏል አላቸው። ከዛ እነዛ ሁለት ሰዎች እነማን ናቸው? ስለ ራሴ የምመሰክር እኔ ነኝ፣ አንድ የላከኝም አብ ስለ እኔ ይመሰክራል። ክብር ለጌታ ይሁን። ቶፒኩ ማን ነው ማለት ነው? ርእሱ ስለ ማን ነው? ስለ ኢየሱስ ነው። ራሱም የሚመሰክረው አብም የሚመሰክረው ስለ ኢየሱስ ነው፣ ስለ ራሱ ነው። ስለዚህ የሚያዩት ሰው ስለ ራሱ የመሰከረውና ያ የጥንቱ የአብርሃም የይስሐቅ የያዕቆብ አምላክ የነሙሴ አምላክ የነቢያት ሁሉ አምላክ የመሰከረው ነገር አንድና ያው ነው። ስለዚህ ምስክርነቱ እውነት ነው። እንዴት አይነት በጽድቅ የሚሄድ ጌታ ነው። ይችላል እኮ መለኮታዊ ክብር ስላለው መለኮታዊ ስራዎቹን መለኮታዊ ማንነቱን እዛው ራሱ ላይቭ ይህንን ጥያቄና መልስ ውይይት በሚያደርጉበት ሰዓት እኮ አፋቸውን ማዘጋት የሚችል አንድ ሚራክል፣ አንድ ተአምር አድርጎ ማንነቱን ማሳየት እኮ ይችላል። በዚህ እኮ አልሄደም። በጥቅስ ነው የመጣው። ዘዳግም ነው የጠቀሰው። አሁንም የሁለት ሰዎች ምስክርነት የታመነ ነው። እነዚህን ሁለት ፐርሰኖች፣ ሁለት ሰዎች ማና ማና አደረጋቸው? አብና ራሱን አደረገ። እዚህ ላይ ሌላ ነገር ተማርን? የመለኮት ማንነትን በአብና በወልድ መካከል ያለ የአካል ልዩነትን እየተማርን ነው። ሁለት ሰዎች ተባሉ። አያችሁት? ሁለት የሚል ቃል ያው መንፈስ ቅዱስ ቢጠቀስ ኖሮ ሶስት ይሆናል ማለት ነው አይደል? መቁጠር ይቻላል ወይ ነው ይሄን ይመልሳል። አብ አንድ ብሎ ወልድን ሁለት ማለት ይቻላል አዎ ይቻላል ይሄ እኮ ወልድ በስጋ የተገለጠው እኩል ሆኖ ከአብ ጋር መቆጠር ይችላል ነው ጥያቄው ተቆጠረ እኮ በማን በራሱ በኢየሱስ ክብር ለጌታ ይሁን ሁለት ምስክሮች በስጋ የተገለጠው ኢየሱስ የናዝሬቱ ኢየሱስና በስጋ ያልተገለጠው የዘላለሙ አብ በአንድ እኩል ተርታ ለራሱ ለኢየሱስ የታመኑ እውነተኛ ምስክሮች ሆኖ ቀርበውልናል። ስለዚህ ለነዚህ ፈሪሳውያን ለነዚህ ሃይማኖተኞች፣ ኢየሱስን አስመልክቶ የቀረቡ የታመኑ በሕጉ መጽሐፍ ተቀባይነት ያላቸው ሕጋዊ ምስክሮች ቀረቡባቸው። ሙሴና ኤልያስ አይደሉም፣ ሚካኤልና ገብርኤል አይደሉም። ልብ በሉ፣ እዚህ ምድር ላይ ካሉ ታዋቂ ታማኝ ምስክሮች አይደለም፣ ከላይ ከሌላ ክልል ካልተፈጠረ ክልል ከመለኮት ዓለም የመጡ ሁለት ምስክሮች ለአይሁድ ቀረቡ፣ ኢየሱስን አስመልክቶ። ዛሬም እግዚአብሔር ለዚህ ክፉ ዓለም እነዚህ ምስክሮች ስለ ኢየሱስ ያቀርብባቸዋል። አፍ ሁሉ ይዘጋል፣ የኢየሱስ ክብር ከፍ ይላል። እኛ የምንሰብከው ጌታ ይሄን ያህል የታመነ መለኮታዊ ምስክር ያለው ህጋዊ፣ ተቀባይነት ያላቸው ምስክሮች ያሉት የመለኮት ምስክርነት ያለው ጌታ ነው። ይሄ መታወቅ አለበት። በዚህ ደስ ሊለን ይገባል። ማንም ባይመሰክርለት፣ ኢየሱስን ማንም ባይቀበለው እሱ የታመነ ሆኖ ይኖራል። ይሄን ጌታ ነው የምንሰብከው የምናምነው፣ ልብ በሉ። ስለዚህ በጣም እውነት ነው በቃ የተረጋገጠ እውነት ነው በቃ እውነትነቱ በቃ የእውነት ሁሉ እውነት ነው ምንም በቃ በመለኮታዊው የፍርድ ሂደት ውስጥ መለኮታዊ ምስክር ቀርቦበት የተረጋገጠ ነገር ነው የምናምነው፣ የተረጋገጠ ነገር ነው የምንሰብከው። ይሄ መታወቅ አለበት። ቁጥር 19 ላይ አሁን ይሄን ነገር ቻሌንጅ ማድረግ የቻለው አይመስሉም። እሺ፣ ሁለት ምስክር አቅርቦባቸዋል። አንዱ መቼም አንተው ነህ፣ ይኸው ስለ ራስ እየመሰከርክ ነው ነው። የእሱን ነገር ያውቃሉ፣ ግን ይሄ አባት የምትለው የት አለ? ቁጥር 19 ላይ እንግዲህ አባት ወዴት ነው? አላዩትማ አውቁትማ? ሁለተኛውን ምስክር ማጣራት ፈለጉ። ምክንያቱም እዚህ ጋር ነው እውነቱ ከመለኮት ክልል መምጣቱን የሚያሳየው አባት ወዴት ነው አሉት። ኢየሱስም መልሶ እኔንም ወይም አባቴንም አታውቁም። ጥያቄው ያላየነው ይሄ አባት የምትለው ማን ነው የት ነው ያለው ነው። ስለ እሱ እየጠየቁት እሱ ሲመልስ ግን እኔንም አባቴንም አታውቁም። እንኳን አባቴን ነው ነገሩ፣ እኔንም አላወቃችሁኝም። አሁን ጥያቄያቸው አባት ወዴት ነው ነው አደለ? እሱን ለማወቅ ከፈለጋችሁ ነው። አሁን ምላሹ እኔንስ፣ ብታውቁኝ ከዛስ፣ አባቴንም ደግሞ ባወቃችሁ ነበር። ወዴት ነው ምናምን የሚለው ጥያቄ አይመጣም ነበር ነው። ችግራችሁ እኔን አለማወቃችሁ ነው ነው ይሄ እንግዲህ በወደፊት በዮሐንስ 14 ላይ በስፋት ይነሳል። እኔን ያየ አብን አይቷል፣ እኔን ብታውቁኝ አባቴን ታውቃላችሁ እያለ ይናገራል። እና አይሁድ ችግራቸው ይሄ ነው፣ የኢየሱስን የተሰወረ ማንነት ይሄ አይናቸው ከሚያርፍበት ከሚያውጥ ስጋና አጥንት ከመልኩ አያልፈው በእርሱ ውስጥ ያለውን የመለኮት ሙላት ማየት ቢችሉ ማወቅ ቢችሉ አብ ማን እንደሆነ ያውቁ ነበር። ያን ማወቅ የሚችሉበት ደግሞ ሰፊ እድል አለ። እነዛው የዮሐንስ ወንጌል ምዕራፍ አምስት አራት ምስክሮች ሊያስረዷቸው ይችሉ ነበር። በቂ ማስረጃ ተሰጥቷቸው ስለነበር ማለት ነው። ኢየሱስ በመቅደስ ሲያስተምር በግምጃ ቤት አጠገብ ይህንን ተናገረ አለና ጸሐፊው፣ ጊዜው ገና ስላልደረሰምና ማንም አልያዘውም ይለናል። ሊይዙት ፈለጉ የሚል ቃል ግን መጀመሪያ አይነግረንም እነሱ በቃ ይሄን ነገራቸው እኔንም አታውቁም አባቴንም አታውቁም አላቸው ነው የሚለው ግን ጸሐፊው ምን አለ ጊዜው ስላልደረሰ ማንም አልያዘውም ይለናል ምን ማለት ነው የተናገረው ነገር የሚያስወግር የሚያሲይዝ የሚያስከስስ ነው ማለት ነው በአይሁዳውያን ግን ጊዜው አሁንም ገና ነው። በፈሪሳውያን እስኬጁል ወይም ይሄ ፕሮግራም የሚሄድ አይደለም። እነሱ በሚያወጡት የጊዜ ቀመር አይደለም። በክርስቶስ ኢየሱስ ታሪክ ውስጥ አንድ ነገር ሊፈጸም የሚችለው የክርስቶስ ኢየሱስ የምድር ላይ ታሪክ እስከ ፍጻሜው ድረስ የመጣለትን ዓላማ የሚሰራበት መንገድ ባለፈው እንዳልነው ራሱ ባዘጋጀው የጊዜ ቅደም ተከተል፣ የጊዜ ሰሌዳ የሚሄድ ነው። እነሱ ሊያወጡለት አይችሉም። ስለዚህ ይሄ በጣም ከባድ እኮ ነገር ነው። ያው ብሉይ ኪዳንን ጠቃቅሰው ራሱን እግዚአብሔር አድርጓል፣ በቃ ከአብ እኩል አድርጓል ብሎ ይወገር ማለት እኮ የሚችሉበት ሁኔታ ነው ከእነሱ አለማመን ጋር ሲያያዝ ማለት ነው። ነገር ግን ጊዜው አልደረሰ። ምንድን ነው የሚያሳየን? አንዳንድ ከበድ ያሉ የሚመስሉ እውነቶች ግን እውነት የሆኑ እውነቶች፣ የአብና የወልድ ምስክርነት ያላቸው እውነቶች በልባችን ከሞላ በመንፈስ ቅዱስ ኃይል ከተሞላን እና ጊዜው ከሆነ እንናገረው ምናልባት የእኛ ቀመር የሚያስከትለውን ነገር ቀድሞ ያስባል፣ ግን ጊዜው ከሆነ አይቀርም። ጊዜው ካልሆነ ደግሞ እ አንዲቷም ጸጉር አትነቀልም ይህንኑ ነው የሚያስተምረል። ስለዚህ በግለሰብ ደረጃ ሊሆን ይችላል፣ በመድረክ ደረጃ ሊሆን ይችላል። የእግዚአብሔር ምስክር ያለውን እውነት ይዘን ለመናገር መቆጠብ የለብንም። እንዲሁ መለኮታዊ ክብደት ባልተሰጠው ጉዳይ አሁን በዘመናችን እንድንሰማው ለዝናና፣ ለክብር ለታዋቂነት የሚደረጉትን ድፍረቶች አይደለም ኢየሱስን ለማክበር ከላይ ከሰማይ የመጣ ምስክርነትን ለመግለጥ እኛ መድፈር ያለብን ለዚህ ነው። እኛ ታዋቂ ለመሆን አይደለም ኢየሱስን ታዋቂ ለማድረግ፣ ወይም ምንድነው እኛ በቃ አስተዋቂ ነው የምንሆነው ማለት ነው እንጂ ታዋቂ ለመሆን አይደለም። ፖይንቱ ይሄ ነው። ኢየሱስ ገዝፎ እንዲታይ ለማድረግ መለኮታዊ ምስክር ያለውን እውነት ይዞ ለመውጣት ለመናገር መቆጠብ የለብንም ወገኖቼ። ያ በሚያመጣው በሚያስከፍለው ዋጋና መከራ በጣም ደስተኞች ልንሆን ይገባል። እንደው በማይሆን ነገር ያው ክርስቲያን እንደሚሆን ነው መከራ መቀበል ያለበት አይደል? አማን እንጂ ዝም ብሎ ሕግ ጥሶ በጥላቻ ንግግር ሰው እንዴት ይከሰሳል? እንደዚህ አይነት አዋጅ ተጠቅሶበት ኖ የምታምነውን እውነት፣ ከሰማይ የተገለጠውን እውነት መስክረህ ዋጋ ክፈል። ያኔን እሱን መቆጠብ የለብህም ጊዜው ከሆነ አይቀርም። ጊዜው ካልሆነ ግን ምንም የሚመጣ ነገር የለም ጌታ ኢየሱስ ክርስቶስ በፈሪሳውያን ፊት ነው የሚናገረው ልብ በሉ በገዛ መቅደሳቸው ነው የሚናገረው የራሳቸውን ህግ እየጠቀሰ ነው የሚናገረው ልብ በሉ ለምን የአብና የወልድ ምስክርነት በእርሱ ሙላት እየተገለጠ ስለሆነ ማለት ነው እግዚአብሔር በጸጋው ብዛት ይርዳል።